ሴት ተማሪዎች የጥፍርና የጸጉር፣ የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀ። ትምህርት ሚኒስቴር የተማሪዎችን ሥነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ተማሪዎች ከተፈጥሮ ጸጉራቸው በስተቀር ጸጉር መቀጠል አይችሉም ተብሏል። ከዚህም ባለፈ በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያውያን ባህልን የማይገልጹ በዓላትን በተለይም እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎችም የበዓላት ቀናቶች ተብለው የሚከበሩ በዓላትን ማክበር በመመሪያው ተከልክሏል። በትምህርት ቤት የደንብ ልብስ በተገቢው መንገድ መልበስ ሲል በአወጣው መመሪያ ስር ሴት ተማሪዎች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጭም ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው በትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ተብሎ ከተዘረዘሩት መካከል ደግሞ የትምህርት ቤት መምህራንን፣ የትምህርት አመራር ሰራተኞችንና ሌሎችም የትምህርት ማህበረሰብ አባላትን መዝለፍ፣ መስደብ፣ ማንቋሸሽ እና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ከልክሏል። በቃል በምልክትም ሆነ በጽሁፍ ፀያፍ ነገሮችን መግለጽ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎች፣ ጽሁፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውም አይነት የሃይማኖት አምልኮ ስርዓትንና የፖለቲካ እንቅስቃሴዎችን ማካሄድ ይከለክላል። ማንኛ ማንኛውም ተማሪ ሀገራዊ እሴት ያልሆነና መጤ የሆኑ ነገሮች በሰውነት ላይ ምልክት ማድረግ ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ መልእክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል። ረቂቅ መመሪያው ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማር ሂደቱን የሚያውክ ሆኖ ከተገኘ ውሳኔ እስኪሰጠው ከትምህርት ቤት ሊታገድ እንደሚችል

ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከሰባተኛ እስከ አስራ ሁለተኛ ክፍል ያሉ ተማሪዎች እስከ አንድ ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገድ ይችላል ሲል ረቂቅ መመሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብም ተሰናድቷል። በዚህ ረቂቅ ደንብ ትንባሆ፣ ሲጋራ፣ ሺሻ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘት ይከለክላል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች ከትምህርት ቤቶች በአምስት መቶ ሜትር ርቀት ውስጥ መክፈት አይቻልም። ፊልም ማጫወቻ ቤቶች፣ ፕሌስቴሽን ቤቶች፣ ዲኤስቲቪ ቤት፣ ከረምቡላ ፑል ጆተኒ ቢንጎና የስፖርት ቁማር ማጫወቻ ቤቶች በትምህርት ቤት አቅራቢያ መክፈትን ከልክሏል። ከትምህርት አዋኪ ጉዳዮች ጋር የተያያዙ የንግድ ዘርፎች ላይ ንግድ ፈቃድ ሲሰጥ ከትምህርት ተቋም ከአምስት መቶ ሜትር ርቀት በኋላ መሆናቸውን መረጋገጥ አለበት ብሏል። ረቂቅ ደንቡ የትምህርት ቤቱ ማህበረሰብ ከሚጠቀምባቸው ተሽከርካሪዎች በስተቀር ተሽከርካሪ ማቆም ማሳደር፣ ተሽከርካሪ እጥበትና ና የጋራጅ አገልግሎት መስጠት የተከለከለ መሆኑን በደንቡ ላይ ተቀምጧል። ማንኛውም ትምህርት ቤት አዋኪ ድርጊት ከሚፈጸምባቸው ስፍራ ርቆ መቋቋም አለበት ሲልም ረቂቅ ደንቡ አስቀምጧል። በረቂቅ ደንቡ መሰረት የጫት መሸጫና መቃሚያ የከፈተ 50 ሺ ብር፣ የሺሻና ሲጋራ መሸጫና ማስጨሻ የከፈተ 100 ሺ ብር፣ ፊልም ወይም ቪዲዮ ቤት የከፈተ 20 ሺ ብር፣ የቀንም ሆነ የሌሊት ጭፈራ ቤት የከፈተ 100 ሺ ብር፣ ማንኛውም አይነት የአልኮል መጠጥ መሸጫና መጠጥ ቤት የከፈተ ከ10 ሺ እስከ 20 ሺ ብር ይቀጣል። ማንኛውም አይነት ቁማር ቤት የከፈተ 150 ሺህ ብር የእንግዳ ማረፊያ ቤት የከፈተ መቶ ሺህ ብር የሰውነት መታሻ ወይም ማሳጅ ቤት የከፈተ 150 ሺህ ብር የትምህርት አዋኪ ጉዳዮች ለሚፈጽሙ ግለሰቦች ወይም ድርጅቶች ንብረታቸውን የሚያከራዩ ደግሞ 30 ሺህ ብር ይቀጣሉ ተብሏል። ይህ ደንብ ተግባራዊ ከመሆኑ በፊት ትክክለኛውን ርቀት ሳይጠብቁ በትምህርት ቤትና አካባቢ የተከፈቱ የትምህርት አዋኪ ተብለው የተጠቀሱ የመጠጥና ሌሎች የንግድ ቤቶች ደንቡ ተግባራዊ ሲሆን የማስተካከያ ጊዜና ሲሆንና የማካካሻ ጉዳይ በተመለከተ በዝርዝር መመሪያ የሚወሰን ይሆናል ሲል ደንቡ ጠቅሷል።